ሰላም ጤና ይስጥልን። እንደምን አላችሁ? ውድ የዩቲዩብ አድማጭ ተመልካቾቻችን ይህ በገቢዎች ሚኒስቴር የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የዩቲዩብ ገጻችን ነው። በዚህ የዩቲዩብ ገጻችን ታክስና ታክስ ነክ የሆኑ ጉዳዮች የሚቀርቡበት ሲሆን እኔ የማቀርብላችሁ አለማየሁ ሙሉ የታክስ ከፋዮች ትምህርት ባለሙያ ነኝ። በዚህ ፕሮግራም ይዘንላቸው የቀረብ ነው ስለ ሱር ታክስ ወይም ተጨማሪ ታክስ ስለሚባለው ይሆናል። በዚህ ርዕሰ ጉዳይ የሱር ታክስ ምንነትን፣ የሱር ታክስ የሚከፈልባቸውን ግብይቶች፣ የሱር ታክስ የስሌት መሰረት የሆነውን ከሱር ታክስ ነፃ የሆኑ ግብይቶችንና የሱር ታክስ አሰራር ስሌትን በሚመለከት ለማየት ሞክራለን። አብራቸውን ቆዩ። በመጀመሪያ የሱር ታክስ ምንነት የሚለውን በምናይበት ጊዜ በአንድ ሀገር ውስጥ የመንግስት የፋይናንስ ድጋፍ የሚሹ ጉዳዮች ሲኖሩ ማለትም የተፈጥሮና ሰው ሰራሽ አደጋዎች ሲከሰቱ፣ የሀገር ሉዓላዊነት አደጋ ላይ የሚወድቅበት ጊዜ፣ እንደዚሁም በዝቅተኛ የኑሮ ደረጃ ያሉ የህብረተሰብ ክፍሎችን ቀጥተኛ ድጎማ ለማድረግ የበጀት ጉድለት ወይም የፋይናንስ ድጋፍ በሚፈልግበት ጊዜ የሱር ታክስ ሊጣል ይችላል ማለት ነው። በሌላ መንገድ ደግሞ ሜጋ ፕሮግራሞችን እንዲሁም ሌሎች ተመሳሳይ የሆኑ ፕሮጀክቶችና አገልግሎቶችን በመደበኛ የፋይናንስ ወጪ መሸፈን ባልተቻለበት ጊዜ ይህን የበጀት ጉድለት ለመሙላት የተጨማሪ ታክስ ወይም ሱር ታክስ ሊጣል ይችላል ማለት ነው። አንዳንድ መረጃዎችን በምናይበት ጊዜ ለምሳሌ እንደ አውሮፓ አቆጣጠር በ1968 የቪየትናም ፕሬዚዳንት ሀገሪቱ ለገባችበት የጦርነት ማስፈጸሚያ ገቢ ለማግኘት 10 በመቶ የሱር ታክስ ተጥሎ ሰበስብ እንደነበር መረጃዎች ያሳያሉ። በጀርመን ሀገርም በተለይ ሀገሪቱ ምስራቅና ምዕራብ ጀርመን ተብላ ለሁለት ተከፍላ በኋላ በአንድ መስተዳድር ወይም አስተዳደር በቆየችበት ጊዜ ይህን ያስተዳደራዊ ወጪዎችን ከመደበኛ በጀት ውጭ ለመሸፈን ተጨማሪ በጀት በማስፈለጉ የሱር ታክስ አምስት ነጥብ 5 በመቶ በመጣል ሲሰበስቡ እንደነበረ መረጃዎች ያሳያሉ። ሌላው እንደ አውሮፓ አቆጣጠር በ2013 ዓ.ም የአሜሪካ ፕሬዝዳንት የነበሩት ኦባማ በአስተዳደር ወቅት በጤና መድን አገልግሎት ላይ 0.9 በመቶ የሱር ታክስ ተጥሎ መተግበሩን መረጃዎች ያሳያሉ። በሀገራችንም ሱር ታክስ ለመጀመሪያ ጊዜ እንደ ተጨማሪ ታክስ የተደነገገው በድርቅ ለተጎዱ የሀገሪቱ አካባቢዎች ማቋቋሚያና የተፈጥሮ አደጋን ለመከላከል የሚውል ገንዘብ እንዲገኝ በገቢ ላይ ጊዜያዊ ተጨማሪ ታክስ ለመወሰን መጋቢት 2 1967 ዓ.ም በወጣው አዋጅ ቁጥር 24.1967 ነበር። ሌላው የሱር ታክስ የሚከፈልባቸውን ግብይቶች በምናይበት ጊዜ የሚኒስትሮች ምክር ቤት በተደነገገው ደንብ ቁጥር 133 1999 መሰረት በዚሁ ከደንቡ ነፃ ከተደረጉት በስተቀር ወደ ኢትዮጵያ በሚገቡ እቃዎች ላይ 10 በመቶ የሱር ታክስ እየተጣለ ይሰበሰብ ነበር ማለት ነው። የታክሱን ስሌት በምናይበት ጊዜ የታክሱ ስሌት መሰረት የሚሆነው የጉምሩክ ዋጋ ወይም ሲአይኤፍ የምንለው ኮስት ኢንሹራንስ እና ፍራይት የምንለው ሆኖ በዚህ በተጨማሪም በእቃው ላይ ሊከፈል የሚገባው የጉምሩክ ቀረጥና ኤክሳይስ ቀረጥ ወይም ታክስ ድምር ይሆናል ማለት ነው። ሌላው ከሱር ታክስ ነፃ የሆኑ ግብይቶችን በምናይበት ጊዜ ከሱር ታክስ ነፃ የሆኑ ግብይቶች የመሬት ማዳበሪያዎች፣ ነዳጅ፣ የብረታ ብረት ቅባቶች የጭነትና የሕዝብ ማመላለሻ ተሽከርካሪዎች እና ለተለየ አገልግሎት የሚውሉ ተሽከርካሪዎች፣ አውሮፕላኖች፣ የአየርና ጠፈር መንኮራኩሮችና የዚሁ ክፍሎች፣ የካፒታል ኢንቨስትመንት እቃዎች እንዲሁም በሕግ ወይም በመንግስት በአደረገው ስምምነት መሰረት ከጉምሩክ ነፃ የተደረጉ ሰዎች እና ድርጅቶች የሚያስመጧቸው እቃዎች ናቸው ማለት ነው። የሱር ታክስ አሰራር ስሌትን በምናይበት ጊዜ በምሳሌ እናያለን። ለምሳሌ የአንድ ተሽከርካሪ ዋጋ 240 ሺህ ብር፣ የኢንሹራንስ ወጪ 1 ሺህ ብር፣ የመጓጓዣ ወጪ 50 ሺህ ብር፣ የጉምሩቅ ቀረጥ ምጣኔ 35% የኤክሳይዝ ታክስ ምጣኔ 60% ሱር ታክስ 10% ቢሆን ቀረጡንና የሱር ታክሱን እንዴት እንደምናሰላ እናያለን ማለት ነው። በመጀመሪያ ከፊትም እንዳየነው የጉምሩክ ዋጋውን መጀመሪያ ለስሌቱ መሰረት ሊሆን የሚችለው የጉምሩክ ዋጋውን እናወጣለን። የጉምሩክ ዋጋ ማለት ሲአይኤፍ ወይም ኮስት ኢንሹራንስ ና ፍራይት ሁለት መቶ ጽና አንድ ሺህ ይሆናል ማለት ነው። በዚህ የጉምሩክ ዋጋ መሰረት የጉምሩክ ቀረጡን እናሰላለን። የጉምሩክ ቀረጡን በምናሰላበት ጊዜ የጉምሩክ ቀረጥ የጉምሩክ ዋጋ ሲባዛ 35% ይሆናል ማለት ነው። 291000 ሲባዛ 35% 101850 የጉምሩክ ቀረጥ እናገኛለን ማለት ነው። ሌላው ከዚህ በመቀጠል የኤክሳይዝ ታክስ ነው የምናሰላው። ኤክሳይዝ ታክስ ስናሰላ የጉምሩክ ቀረጥ የጉምሩክ ዋጋን ደምረን አንድ ላይ ታክሱን ነው የምናሰላው ማለት ነው። ኤክሳይስ ታክስን በዚህ መሰረት 291000 የጉምሩክ ዋጋው ሲደመር የጉምሩክ ቀረጥ ያገኘ ነው 101850 ይሆናል። ይሄ ሲደመር 392850 ይሆናል ማለት ነው። በዚህ ላይ 60%ቱን በምናሰላበት ጊዜ 235000 710 ኤክሳይስ ታክስ እናገኛለን ማለት ነው። አሁን በዚህ መሰረት የሱር ታክስን ለማስላት የጉምሩክ ዋጋው ወይም ሲአይፉ ይኖራል እሱም ሲደመር የጉምሩክ ቀረጥ ሲደመር የኤክሳይስ ታክስ ቀረጥ አንድ ላይ ደምረን ሱር ታክሱን 10% እናሰላለን ማለት ነው። በዚህ መሰረት 291000 ሲደመር 1850 ሲደመር 235710 በድምሩ 628560 እናገኛለን። በዚህ ላይ ሱር ታክሱን 10% ስናሰና 62850 እናገኛለን ማለት ነው። ከዚህ በኋላ ሌሎች ታክሶች የተጨማሪ እስቴክ ታክስ ሊሰሉ ይችላሉ። ቅድመ ግብርም በ ጉምረቀረጡ ላይ ብቻ በመነሳት ሊሰላ የሚችልበት ሁኔታ አለ ማለት ነው። የዛሬው ትምህርታችን ስለ ሱር ታክስ በዚህ መሰረት አቅርበናል። በቀጣይ በሌሎች ፕሮግራሞች እስከምንገናኝ የዩትዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ አድርጉ። እናመሰግናለን።